አሰላሙ ዓለይኩም ወረሕመቱላሂ ወበረካቱድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናቸው ወይ? እኛ ጋር ሁሉ ሰላም ነው። ላይክ ሼር እያደረጋችሁ ለምታበረታቱን ከልብ እናመሰግናለን። አሁንም ሼር እያደረጋችሁ ላይክ አድርጉን፣ ቪዲዮን ስትጀምሩ ማለት ነው። ዛሬ ውሏችን ከእናንተ ጋር ይሆናል። እኔና ሰብሪ ነው የምናሳልፈው ማለት ነው። ውዶች ዬ እንደምታውል እንግዲህ ሽርንጉድ ልንል ነው። ቤት እየጠረኩኝ ነው አሁን ያለሁት። ዛሬ ፋ ብለን ቤት ቡና አንጠጣም፣ ውጭ ምናምን ፈራርሸን ነው የምንጠጣው ማለት ነው። በነገራችን ላይ ሁሎች ሸር አድርጉልኝ፣ ሁላችሁንም ቻናሌን ማለት ነው። በተቻላችሁ አቅም ማለት፣ አሁን ላይ ሁሉም ሸር ማድረግ ይችላል። ምንም ሰብስክራይብ የሌለውም የዩቱብ ከንትን ስለከፈተ ሸር ማድረግ ስለሚቻል ማለት ነው። ሸር ማድረግ ስለምትችሉ ሁላችሁም ሸር አድርጉልኝ ማለት ነው። ምክንያቱም ሰብስክራይብ ሞላ አልሞላ ስለማይል ሼር እንትን ሼር የሚለውን ስትነኩት በራሳችሁ ላይ ሼር እንድታደረጉን ፍቃድ ይጠይቃቸዋል። በቃ ሸር ማድረግ ነው፣ ሌላ ምንም የለው ማለት ነው። እንደምታው ጠራረኩኝ ክሰልያ ያስሚና ያለውት ማለት ነው። ውሏችን ከሰብሪና ጋር ስንንጫጫ ነው የምንውለው። እውነት ለመናገር ያው ምንም ማድረግ አይቻልም። እንደተለመደው ሰብሪ ውጭ ላይ በእንትን ትታሰራለች በገመድ ማለት ነው። ታይቴ ቡና እያጠብኩ ነው። እንደምታይ ቡናዬን አጠብኩኝ። ከዚያ አቀራረብ ኩሳሊስ ከሚያዝ ድረስ ደግሞ ልፈራርሽ ምናምንና እናንተ ጋር ያለውን ነገር። በነገራችን ላይ ዛሬ ደግሞ በጣም ንፋስ አለ። በጣም ንፋስ ስላለ የእንትን እያለብን ነው፣ ቆሻሻውን ከታች እያመጣ ወደ ላይ ይንትን እያለብን ነው። ሳብሪና በጣም ተተባትባለች፣ ታች ገመዱ ይዟታልና ማስረባት ማለት ነው። እሱን እያላቀቅኩ ነው እንደምታዩኝ፣ ያው ልትታሰር ነው ማለት ነው። ያው አታሰረች ስታድግ፣ ይሄን ቪዲዮ አይታ ነግሬሻለሁ ምናምን ላላችሁ፣ ምንም ማድረግ አይቻልም። እውነት ለመናገር ልጅ ማሳደግ በጣም ትንሽ ይከብዳል። በጣም ከባድ ነው ማለት እንደው ለሽንት ቤት እንኳን ራሱ ልጅ ትታችሁ ለመሄድ በጣም ስለሚከብድ በተለይ እኔ ደግሞ አሁን ላይ ባለሁበት ብቻ ልጅን ጥዬ ለመሄድ በጣም ይከብደኛል። ማለት ብዙ አንድም ሰው ከሌለ ቤት ውስጥ ከባድ ነው ልጅ ጥላችሁ ለመሄድ ማለት ነውና፣ እንደምታውን ሲኒ ምናምን አደረግኩ። ያው በትንሿ ማቅረቢያ ኖሮ በሰርቪሷ ማለት ነው ያቀረብኩት። ሲኒ ምናምን በቂ ነው ምን ያደርጋል ብዬ ማለት ነው። እንደምታውን ቡና እየቆላ ነው ማለት ነው። ውዶች፣ ዛሬ አብረን ቡና የምንጠጣው ማለት ነው ከኛ ጋር ተሰጣላችሁ። እየቆላችሁ ቡናችሁን ማለት ነው። በጎንም ልጅን እያጫወትኩኝ ነው ያለሁት ታይ፣ ምክንያቱም እየረበሸችኝ ስለሆነ። ታይ የተባለችውን ነገር ደግሞ ረባሽ ናት፣ አትተውም። ይቺ ሰብሪ ናት፣ ልንገረብሽ። እና እንደምታወኝ ቡናን እየቆላሁ ነው ያለሁት። በመሀልም ሰብሪ እየረበሸችኝ ነው ያለችው ማለት ነው። በቃ ሰዓቱን ልንካው እያለች ነው እኔም ልኩ ላይ እያለች በመጫወቻ ማለት ነው። እና ብቻ ደስ ይላል ከልጃችሁ ጋር የምታሳልፉት ውሎ ወይም ደግሞ የምታሳልፉት ማንኛውም ነገር በጣም ደስ ይላል። ነገር ግን ይከብዳል ትንሽ ስትንቀሳቀሱ። አሁን እኔ የሆነች ቦታ ውጭ ላይ እንኳን ራሱ ሄደች ስል እግሬ ሲራመድ በቃ ተከትላ አድረኝ ነው የምትለው። እና እንደዛ ስትሆን ደግሞ ወላ በጣም ታሳዝነኛለች። ለእኔ እንጃ ብቻ አንጀት አይችልም። እና እናት ማለት ለምን ነው ታዲያ፣ እናት የሚባለ እንዳትልኝ። አንዳንዶቹ አሁን ምን ተጣጣ የለባቸውም። አሁን እኔ እዛ ቤተሰብ ጋ ባለሁበት ሰዓት ላይ ምንም አይመስለኝም፣ ምክንያቱም ሁሉም ስለሚዋት ችግር የለብኝም። ወጣም ብዬ ራሱ ሄዳለሁ። እዛ አሁን ለሽንት እንኳ የሆነ ዕቃ እንኳ ላምጣ ከውጭ ብዬ ወጣ ለማለት አልችልም። ልብሴ ነው ይዛ እሪ ነው የምትለውና፣ አሁን ያው ድምጿ ምት ስለሆነ ነው እንጂ ቪዲዮ ስሰራ የሆነ ቃል ለማምጣት ወደታች ሳይ ድሪ ነው የምትለው። እንደምታሁኝ ቡና ይሄን ቆላሁ ጨራረስኩኝ። በመውቀጫ ነው ቡና የሚወቅጠው። ማብራት አልነበረም ማለት ነው ታች እጀ። ይሄ ትራክ እንዳያደርግብኝ እንትኑ ታች እጀ ነው ወቅጠው ማለት ነው። በነገራችን ላይ አካባቢ በጣም ደስ ይላል። ጸጥ ያለ ሰፈር ነው ሰፈሬ። የሆነ በቃ አየሩ ምናም በጣም ደስ ይላል። ንፋሱ እንደምታዩት ቅጠሉን ሁሉ እያወዠበጀበው ነው። ዋው በጣም ነው ደስ የሚለው፣ ዝናብ ቢጥል በተለይ። አሁን ላይ ዝናብ በጣም ይፈለጋል ሀገራችንና እና ዝናብ ቢጥልልን ደግሞ ይብለጥ ያምራል ማለት ነው። ማሻላ እንደምታዩት ቡናችንን ጣድን። ያው ንፋስ እያወዠበጀበ ስለሆነ ትርክርክ እንዳትሉ፣ የቡናውን እንትን እያመጣው ወደዙ ነው ንፋሱ እየገለበጠብኝ አለው። ምንጣፉን ጨምሮ ነው ጥፍ የሚያደርገው። በነገራችን ላይ ቤት ቁጭ ከምትሉ ውጭ ላይ ቁጭ ስትሉ አየሩ ምናምን በጣም ደስ ይላል። እንደምታውኝ አሩት ምናምን እየቆራረጥኩኝ ነው፣ ከውጭ ማለት ነው። አልምዱ ማንኛውንም ነገር ማለት ነው። እኔ በጣም ነው ደስ የሚለኝ እንሻላ ያውም ዝናቡ እና አፈሩ የእኔ ብዙም ነጭ እንትን ስላለው አልተመቸውም እንጂ በጣም ቆንጆ ነው። እና ደግሞ ውሃ በጣም ውሃ እጥረት አለ። ውሃ በሁለት ቀን ነው የምትመጣ። በሁለት ቀን መጣ ደግሞ አድራ ምናምን ስለሆነ ትንሽ አስቸጋሪ ስለሚሆን ነው እንጂ ወሳኝ ነገር ነው። ጭናዳም የሚቆረጥኩ እንደተለመደው ይ በጭናዳም ቡና በጣም ይመቸኛል። ስኳር ሳላደርግ ማለት ነው። እንደምታዩ ሰብሪ ዝጋ ቁጭ ብላለች። አሁን ቡናችን ፈልተዋል ጋቻችን ላይ ሳት እያደረግን ነው። እንጠጣ እያልን ያልን ከእናንተ ጋር ነው የምናሳልፍ ማለት ነው። ደጭ ሰብሪና አሁን መጫወቻዋን ይዛለች ውጭም ስለሆነች አሁን ቀፊኝ ምናምንም አላለችም። በጣም ነው ደስ የሚለው። ይሄን ስታጭሱ ታያሩትና አንቱ በጣም ነው የሚጣፍጠው። እውነት ለመናገር ደስ ይለኛል። ንፋስ ዋያችሁት እንዴት እንደሚያው በጆሮ ንፋስ በጣም አለ ዛሬ። ቤቱን ሁላ ራሱ ሊነቅለው ነው የሚደርሰው ታው የንፋሱ ማለት ነው። ምነው ዝናብ በጣልልን። አሁን ዝናብ በጣም ይፈልጋል እንደምታውቁ፣ ማዚያው ተዘርቶ ግን ብሎ ነው ያለው ማለት ነው። በጣም ትንሽ አስቸጋሪ ነው ለው አድርጎ ሁላችሁም ማለት ነው ልጆች። እንደምታም ሰብሪን በመጎን እያጫወትኩ ነው ቡና የምጠጣው እኑን ጠጣ። ለምን አንድ ሲኒ ያቀርባለሁ እንጂ የሶስት ሲኒ ነው ያቀረብኩት ማለት ነው። እና አንድ ሲኒ ላይም ቢቀደም ሶስት መቅረብ ወይም ከዛ በላይ መቅረብ አለበት ብዬ በርከት አድርጌ ነው። እንዲሁም ጎረቤቴ ለምን አጠርኝ ምናምን እያሉኝ በታች እየታዩ ነበርና ያው እኔ ደግሞ እንደማይጠጡ ስለማቅ አልጠረኋቸውም ነበረ። ለምታውን ሰብሪጋ ቡናችንን ጠጣን ላችኋለሁ። ወዶቼ እስቲ ሁላችሁም ሸራ አድርጉልኝ፣ ላይክ እያደረጋችሁ አበረታቱኝ። እውነት አሁን ሶስት ወር ከሞላው ምናልባት ፒን የሚል እስካልመጣልኝ አጉል ስለሚያደርገኝ ማለት ነው። ፒን እስካሁን ድረስ አልመጣም፣ ምክንያቱም ሰባ ዶላር ስላልሞላልኝ ማለት ነው። ሁላችሁም ሸራ አድርጉልኝ፣ ላይክ አድርጉልኝ። መሸረት ስለምትችሉ በቻላችሁ አቅም ሁላችሁም ሸራ አድርጉልኝ ልጆች። ይ ስለ ቦታም የምትፈልጉ ልጆች ካላችሁ አናግሩኝ፣ ቁጥር አስቀምጥላቸዋለውኝ። እንሻላ ጥያቄም ካላችሁ ማንንም እኛውንም ጥያቄ መጠየቅ ትችላላችሁ በሌላ ቪዲዮ እስከምንገናኝ ድረስ አበረታቱን ውዶችዬ በያላችሁበት አለ ሰላም ያድርጋችሁ የዛሬ ውሏችን ብሎግ ሰብሪና አብዱ ጋይን ይመስላል በአድርጉልን በያላችሁበት ሰላም አለ ያድርጋችሁ አሰላሙ አሌይኩም ወረመቱላ ወበረከቱ